ከዚህም አመት ከ2 ዓመት በላይ እንደ መስራቴ እና በተለያዩ ጥናቶች ላይ እንዳገኘኋቸውም እንደሰራሁበትም ከማ እንዲሆኑ ዋና መንስኤዎች መሆናችንን ስንቶቻችን እናውቃለን። አንድ አካል አንድ አምሳል ነን ብለው ሲጋቡ ብቻ የፈከሩት ፉከራ ጊዜያት በኋላ ሁለት ይሆናሉ። እናቶች ተወው የማለት አዝማሚያ ብዙ ጊዜ ይታያል። በተለያየ ጉዳይ ቢዚ መሆን እውነት ነው። ይቻለም በአትሌት አድርጋለች። ብዙ ወላጆች ብዙ ወላጆች ልጆቻቸውን ዲሲፕሊንድ ንጹህ አድርገው ይወስዳሉ። ሁለታችንንም ግን ሾልኮ ያለፈና አሁን አንዱ ልጃችን ዩኒቨርሲቲ ከገባ በኋላ መሳሪያ፣ መድፍ፣ ላውንቸር፣ ዲሽቃ ሳይቀር እንበለው አጥምደን እየተከታተልናቸው እንኳ እንዲህ አድርገው ሸውደውናል። ሰላም ጤና ይስጥልኝ ውድ የተማሪ ልጆች፣ ወላጆች ቤተሰቦች በሙሉ እጅግ ለረጅም ጊዜ በመወያየት ልጆች እድሉን እንዲያገኙ በማድረግ እና ድልድይ በመሆን ከኔ ጋር አብራችሁ እየሰራችሁ እንደሆነ እጅግ ይሰማኛል። ይህን ቅድሚያ ካመሰገንኩ በኋላ ነገር ግን መምህር እንደመሆኔ እና ረጅም ዓመት ከ20 ዓመት በላይ እንደመስራቴ እና በተለያዩ ጥናቶች ላይ እንዳገኘኋቸውም እንደሰራሁበትም ወላጆች ለልጆቻችን ወላጆች በትምህርት ማለት ደካማ እንዲሆኑ ዋና መንስኤዎች መሆናችንን ስንቶቻችን እናውቃለን? የሚለውን በዚህ ዙሪያ ላይ ዛሬ ክፍል አንድን በሶስት ነጥብ ዙሪያ ላይ ብቻ እንወያያለን። አንደኛው የአባትና የእናት አንድ አለመሆን ነው። አንድ አካል አንድ አምሳል ነን ብለው ሲጋቡ ብቻ የፈከሩት ፉከራ ከተወሰነ ጊዜያት በኋላ ሁለት ይሆናሉ። እርግጥ ነው የሚጀምረው ታክሲ ላይ ሲሳፈሩ ሕዝቡ አንድ አካል አንድ አምሳል ናችሁ ብሎ መርቋቸው ሽማግሌ ሲሸኛቸው ባለ ታክሲው ግን የሁለት ሰው ማስከፈሉ እዛ ላይ ይጀምራል መሰለኝ። የጨዋታ ያክል ማለት ነው እና ከጨዋታው ወደ ሲሬስ ወደሆነው ወደ ዋናው ነገር ስመጣ አንድ አለመሆን ማለት በብዙ ቤቶች የሚታየው ችግር አባትና እናት አንድ ሆነው ልጆቻቸውን እንዲያጠኑ ስነ ስርዓት እንዲይዙ ሲያደርጉ አይታየም። ብዙ አንደኛው ዲሞክራት ይሆናል፣ አንዱ ሸፕ ለማድረግ ትግል ያደርጋል። በዚህም ጊዜ ልጆቹ መሿለኪያ ያገኙና ለማምለጥ እድሉ ይሰፋላቸዋል። ብዙ ጊዜ ይህ ነገር የሚታየው በእናቶች ላይ ነው። እናቶች ተወው የማለት አዝማሚያ ብዙ ጊዜ ይታያል። የማቅበጥ እጅ እውነት ነው። ሆን ብለው ጩህ አይደለም ግን ሳታውቁት የመሳሪያውን ምላጭ እያስጨበጣቸዋቸው መሆኑን እንድትረዱት ነው። ስለዚህ በሥነ ሥርዓት ዙሪያ በትምህርት ዙሪያ አንድ መሆን ይኖርባችኋል እላለሁ። እንዳትሰለጩ ባጭር ባጭሩ ሰው አባት ጠንከር ብሎ ውጥረት ሲያደርግ እናትም ወደ እናት ሊሸሹ ሲፈልጉ ቀጥበል ተመለስ ብሎ እናት መመለስ አንዳንድ ቦታዎች ላይ ግን አነስተኛ ናቸው እንጂ አባቶችም ልጆችን የሚያቀብጡ አሉ። እነሱም ይህን ርማት በተመሳሳይ እንዲያደርጉ ነው። ሁለተኛው በተለያየ ጉዳይ ባተሌ ወይም ቢዚ መሆን ነው። በተለያየ ጉዳይ ቢዚ መሆን አንድ ጊዜ እንደ አንዱን ብቻ ልናገር ብዬ ነው አንድ ወላጅ ምን አለኝ። የተማረ ነው እና ልጁን ግን እጅግ ከምጠብቀው በታች ነው ያገኘዋት እና አነጋገርኩት ምን ላድርግ ብልህ ነው፣ የዚች ዓለም ኑሮ ባተሌ አድርጎኝ ሩጫ በስቶብኝ አለኝ። ይህ እጅግ ያሳዝናል። ይሄ መልስ ሊሆን አይችልም በፍጹም። እውነት ነው ይቻ ዓለም ባተሌ ታደርጋለች። ነገር ግን ምንሮጥባቸው ከምንደክምባቸው ነገሮች አንዱና ዋናው ልጆቻችን መስለውኝ። ለማን ሊሆን ልጆቻችንን ቦይ ለቦይ ዝም ብሎ እንዳገኙ ለቀን እንዲሄዱ አድርገን ሌሎችን ማረቅ ብዙ በአካባቢያችሁ ልታዩት ትችላላችሁ። ብዙ የተማሩ ወላጆች፣ ብዙ አቅም ያላቸው ወላጆች ሌላ ቦታ ላይ ስነ ስርዓት ሲያስይዙ የምታዩቸው፣ መምህራን መምህራን ራሱ ትምህርት ቤት ውስጥ እጅግ ዲሲፕሊን ለማድረግ ተማሪዎችን የሚጥሩ የነሱ ልጆች ግን እጅግ አፈንግጠው ይሄዱ ልጆች ይገጥሙናል። ስለዚህ የትኛውን መያዝ የትኛውን መልቀቅ እንዳለብን አልተረዳንም። በቃ ፕሮግራም ማውጣት ማሸጋሸግ ይኖርብናል ለማለት ነው። ይቅርታ ግን እዚህ ሁለተኛው ላይ ቢዚ መሆን ከሚሉት አንዱ ትምህርት ቤት ከወላጆች ጋር አለመገናኘት። ሌላው ነገር ቢዚ በመሆን ስበብ ይሁን በቸልተኝነት ትምህርት ቤት ስለ ልጆቻቸው ሄደው አለማጣራት፣ አለማየት ብዙ ወላጆች ብዙ ወላጆች ልጆቻቸውን ዲሲፕሊንድ ንጹህ አድርገው ይወስዳሉ። እንዲያውም በአጋጣሚ ተጠርተው ጥፋት አጥፍቷል ልጅህ ሲባል ተአምር የሚሆንበት ብዙ ወላጅ አለ። የኔ ልጅ ይላል ነው። በፍጹም እንዳትሳሳቱ፣ ልጆች ልጆች ናቸው። ስህተት፣ ጥፋት ያጠፋሉ። እጅግ እጅግ ለምሳሌ የራሴን ገጠመኝ ብነግራችሁ ልክ እናንተ እንደምታስቡት እኔ ልጆችን ምንም እንደማያጠፋል አልገምትም። በርግጥ፣ ይህን ስለማውቅ ልምዱ ስላለኝ በተለያየ መልኩ ለመሰለል እሞክራለሁ። ነገር ግን እንደዚያውም ሆኖ እኔም ባለቤቴም በዚህ ስራ ላይ አለን። ሁለታችንም አንድ ሆነን ነው የምንሰራው። ሁለታችንንም ግን ሾልኮ ያለፈና አሁን አንዱ ልጃችን ዩኒቨርሲቲ ከገባ በኋላ ለእረፍት ሲመጣ በወሬ በወሬ የነገረን ገጠመኝ ቢኖር ከኛ ተደብቆ ይህ ሕጻናት የሚጫዋቱት ወደ ሰማይ እየወረወሩ እንዲህ ምስል ከሆነ እኔ እበላለሁ፣ እንዲህ ምስል ከሆነ እኔ እበላለሁ እያሉ ይጨዋቱ እንደነበር በኮሊደር ውስጥ ተደብቀው፣ በሆነ ቦታ ተደብቀውና አስማቲክ በሆነ መንገድ ወላጆቻቸውን እየሸወዱ ይጫዋቱ እንደነበርና ያችን የሚጨዋቱባትን ካርታ መሰል ነገር እያመጣ እኛ በማንጠብቀው መልኩ ቴክኒካዊ በሆነው መልኩ ያስቀምጥ እንደነበር አሁን አጫውቶናል። አስማት ነው የሆነብን። ይህ ሁለታችን እንኳን አጥምደን መሳሪያ፣ መድፍ፣ ላውንቸር፣ ዲሽቃ ሳይቀር እንበለው አጥምደን እየተከታተልናቸው እንኳን እንዲህ አድርገው ሸውደውናል፣ እና ቸልካልናቸውማ ምን ያክል እንደሚሄዱ ትረዱታላችሁ። ወደ ሶስተኛው ልግባ። አላርዘመች የአቅም እጥረት ይላል በሶስት ልክፈለው። አካዳሚካል በትምህርት ወላጆች ለማስጠናት አቅሙ ሳይኖራቸው ወይም በትምህርት ያልተማሩ ሊሆን ይችላሉ። ወይም ቢማሩም ብዙ ያልገፉ ሊሆን ይችላሉ። ወይም ቢጨርሱም እንኳን እናውቀዋለን። እኛ መምህር ሆነን እንኳን እኔ መምህር ሆኜ ነገ ላስተምር ሲሄድ እኮ ተዘጋጅቼ ነው የምሄድው መምህር ሆኜ ሀያ አንድ ዓመት አካባቢ አስተምር ያለሁኝ አሁንም ተዘጋጅቼ የምሄደው እና እንኳን መምህር ሳይሆን ምንም ሳይሆን አስራ ሁለተኛ ክፍል ጨርሶ ግን ከትምህርት ዓለም ተሰናብቶ እንኳን ለምን ጎበዝ አልሆንም አንልም። ለማለት ፈልጌ ነው። እኔ እንኳን ሀያ አንድ አመት ማስተርድ ያደረኩትን ትምህርት እንኳን ነገ ሲሄድ ዛሬ የሆነች ነገር አንብቤ ነው የምሄደው እና ሊረሳ ይችላል። ይሄ ምንም ነውር አይደለም ልላችሁ ፈልጌ ነው። ነገር ግን ለዚች ሽፋን ማድረግ ይኖርባችኋል። አካዳሚካሊ አቅም ካለ በምን መልኩ ልጆቼ ይሄንን እንዲካካስላቸው ብላችሁ ማሰብ ይኖርባችኋል። አንድ ሁለተኛው በኢኮኖሚ ነው። በኢኮኖሚም እንግዲህ በኢኮኖሚ እጥረቶች ይኖራሉ። ነገር ግን ይሄንን ልለ የምፈልገው ደግሞ ለትምህርት ጉዳይ ሲሆን፣ ብዙ ጊዜ እኛ ኢትዮጵያውያን ለትምህርት ጉዳይ ሲሆን የማናወጣውን ሳንቲም ለሌላ ጉዳይ ሲሆን የምናወጣው ነገር ካለ ያንን ነገር አሬንጅ ማድረግ ይኖርብናል። እዚሁ ላይ ሶስተኛ ነጥብ ቴክኖሎጂን አብስቶ መፍራት የሚለውን በሶስተኛው ስር ያሉ ሰብ ቶፒኮች ማለት ነው። ቴክኖሎጂን አብስቶ መፍራት በአሁኑ ጊዜ ልክ ነው። ቴክኖሎጂ እጅግ አደገኛ አደገኛ ቦምብ ሆኖ በየቤታችን የተጠመደ ነገር ነው። እጅግ የሚፈነዳ እጅግ የሚፈነዳ ነገር ሆኖ እና ነገር ግን አንዳንድ ጊዜ ኦቨር የሆነ ፍርሃት ሲኖርና አቅሙ ያላቸው ወላጆች ነገር ግን ምንም አይነት ነገር ልጄ ሞባይል እንዲነካ አልፈቅድም ብለው አብስተው ከነገሩ አቅሙ ያላቸው ማለት ነው አብስተው ከሞባይል ጋር ምንም አይነት ንክኪ እንዳይኖራቸው የሚያደርጉ ወላጆች አሉ። ምንም አይነት ከበሯን እንዳይነኩ እንኳን ማለት ነው፣ ከፍርሃት ማለት ነው። ፎቢያ የሚባለው በሳይኮሎጂ አይነት ነገር ሆኖባቸው ማለት ነው እና ግን ትክክል ናቸው። ልክ ናቸው፣ ግን ትክክል አይደሉም። ምን ማድረግ ይኖርባቸዋል? በልክ እንደዚህ፣ ለምሳሌ በየቤታችን በአሁኑ ጊዜ ላይብረሪ፣ ትልቅ ላይብረሪ ማለት ነው እና እነሱ እየተቆጣጠሩ እነሱ ባሉበት ሰዓት ለምሳሌ ዩቲዩብ ላይ የሚያስተምሩ ወይም የሚለቀቁ ቪዲዮዎችን እንዲያዩና ፕሮግራም ሆነው ልጆች ቁጭ ብለው ወላጆችም ቁጭ ብለው ባላቸው ጊዜ ያችን ውይይት እንዲያደርጉ፣ ከዚያም በቃ ያ ውይይት ሲያበቃ ዘግቶ ሞባይላቸው መረከብ በዚህ አይነት ነገር ቢቀጥሉ እላለሁ። መምህር መሐመድ ነኝ። በሌሎች ፖይንቶች እስከምመለስ ድረስ በክፍል አንድ ይንላለሁ። አመሰግናለሁ። ቻው